ሰላም ለእናንተ ይሁን ውድ ቤተሰባዎች፣ እንደምናላችሁ ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ የጀዋር መሀመድ ንግግር ብዙ እያነጋገረ ይገኛል። ጠቅላዩ ከብዶታል፣ ሀገር መምራት ከብዶታል፣ አሁን ላይ ዙሪያውን በግጭት የከበበውም በመሪነት ማነስ ነው ሲል ተደምጧል። በአሜሪካን ሀገር ከአንድ የመገናኛ ብዙሃን ጋር በነበረው ቆይታ ፖለቲከኛው ይህን ጉዳይ አንስቷል። ጠቅላዩ ፋኖ መቋቋም አልቻለም፣ ጠቅላዩ ኤርትራ መቋቋም አልቻለም። አሁንም የአዲስ አበባነት መቋቋም አይችልም ሲል ደምጧል። ምናልባት አመት ሁለት ዓመት ይፈጅ ይሆናል እንጂ በከተማ መጥ መቀስቀሱ ግን የማይቀር ነው ሲል ተደምጧል። ይህንን ጉዳይ በስፋት የምናስደምጣችሁ ነው የሚነው። በሌላ በኩል ደግሞ የአማራ ክልል ዋና መቀመጫ የሆነችው ባህርዳር ከተማ በከበባ ውስጥ መግባቷም የተገለጸ ይገኛል። ከተማ የሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ስራ እያደረገች በምትገኝበት ሰዓት አሁን ላይ በመውጫ በሮች ላይ ከበባ እየተደረገ እንደሚገኝ ተገልጿል። ምንም አይነት ግጭት አለመኖሩ ቢገለጽም አሁን ላይ ግን ሁለቱ ወገኖች መካከል ተጠባብቀው እንዳሉ በስፋት ተገልጿል። ትሰሙታላችሁ። ይህ የመጨረሻው የሚያነባው የአማራ ትውልድ ይሆናል ሲል ደግሞ ዋርካው ምሬ ወዳጆ ተናግሯል። አማራ ፋኖ ቦሎ ዋና አዛዥ ዋርካው ምሬ ወዳጆ ይህ የመጨረሻም ካርዳችን ነው ሲል ተናግሯል። የምትሰሙት ነው የሚሆነው። በሌላ በኩል የችሎት ዘገባዎችንም የምናስደምጣችሁ ይሆናል። በፌዴራል ከፍተኛ ፍርድ ቤት የጸረ ሽብት ችሎት በቀረቡ እስረኞች ላይ ምን ተካሄደ?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 ፖለቲከኛው ጀዋር መሐመድ ከአንድ የመገናኛ ብዙኃን ጋር ባደረገው ንክክር ጠቅላይ ሚኒስትር አብይ አህመድ ከብዶታል ሲል ተናግሯል። ከአንድ የውጭ መገናኛ ብዙኃን በአሜሪካ ሚኒሶታ ባደረገው ንክክር ጠቅላዩ አሁን ላይ ነገሮች ከብዶታል፣ በምስራቅ በምዕራብ በሰሜን በደቡብ ያለው ግጭት ሁሉ የእሱን የአመራር ችግር የሚያሳይ ነው ብሏል። ታች ወርዶ መስራት ሲገባው አሁንም ግን በማናለብኝነት በእብሪተኝነት ተቀምጦ እያየ ይገኛል ሲሉ ጀዋር ጠቅላይ ሚኒስትር አብይን ወቅሰዋል። ጀዋር መሐመድ ከመገናኛ ብዙሃን ጋር በነበረው ቆይታም ምናልባት እድሉን ብታገኝ ጠቅላይ ሚኒስትር መሆን እንዳለው ሲለው እኔ ለዛ ብቁ ነኝ አይደለሁም የሚብለውን አልሱንም። አሁን ግን የሚያስፈልገው ትግሉ ተፋፍሞ አንድ ሰላም የሚያስመጣ መንግስት ያስፈልጋል ብለዋል። ኦሮሚያ ክልል ሰላም የለም፣ ገዢ ነው የተባለም ይወቀሳል። አማራ ክልል እንደምታውቀው ሰላም የለም። ሱም ሰላም ነው ብሎ ይወራለታል። ትግራይ እንደምታውቁ ነው፣ አሁን ም ለጦርነት ጉሰማ የዘጋጀች ነው። በሌላ በኩል ደቡብ ላይም ከፍተኛ ሙስናና ችግር አለ። ይህ ሁሉ የሆነው ግን በጠቅላዩ አመራር ነው ብለዋል። ምናልባት ሰላም ነው ተብሎ የሚነሳባት የአዲስ አበባ ከተማና የሸገር ዙሪያዎች ናቸው። እነሱ ራሱ ምን ሰላም አላቸው? ነዋሪውን መጠየቅ ትችላለህ። አንተዚህ ስለሆን ካታቆም ሲል ከመገናኛ ብዙኃን ጋር በነበረው ቆይታ ትናክሯል። አሁን የሚያስፈልገው አንድነት ሰላም ነው። ሁሉንም ነገር ለማድረግ ደግሞ ትግሉ ተፋፍሞ የአንድ መድረክ መያዝ አለበት ሲልም ተለምጧል። በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ የፋኖ የምትመቋቋም ከብዶታል ሲል ጀዋር መሀመድ ከውጭ መገናኛ ብዙኃን ጋር በነበረ ቆይታ ገልጿል። ምናልባት ዲያስፖራ አሁን ላይ ዝም ብሏል፣ በሀገሩ ጉዳይ ላይ እንደ ባዳ እየታየ ይገኛል። ነገር ግን ይህን ነገር አቁሞ ሁሉ ነገር መስራት ካለበትና ከቻለ ግን ትልቅ እንቅስቃሴዎችን አድርጎ የትግሉ አንድ አካል ሆኖ መቀጠል ይችላል ብሏል። አሁን ላይ ዲያስፖራው ራሱ እርስ በርስ ተከፋፍለው እዚህ ጋ እንደዚህ፣ እዚህ ጋ እንደዚህ የተባባለ በክልል በጎት ተከፍሏል። ይህንን በማስቆም አንድ የሀገር መንግስት ግንባታ ያስፈልገናል ያለ ማድረግ ደግሞ አሁኑን የብልጽግና ደሴ ነዋሪዎችን ማስወገድ ያስፈልጋል። የአማራ ክልል እናቶች ያነባሉ። ማዳበሪያ የለም፣ አማራ ክልል እንደዛው ትግራይ፣ የሚበላ የሚቀመስ የለም። ይህ ሁሉ እየሆነ ግን አሁንም ስለ መንገድ ስለምንድን ነው የሚወራው? ይህ የሆነበት ምክንያት ደግሞ የጠቅላይ ሚኒስትሩ የአመራር ችግር ነው ሲል ትረምጠዋልም። ምናልባት ዶክተሮች ሰላማዊ ሰልፍ እየወጡ ይገኛሉ። ቀጣይ መምህር ነው፣ ከዛም ሁሉም የመንግስት ሰራተኛ ደግሞ ሰልፍ ይወጣል። ይህ እርግጠኛ ነው ሲልም ጀዋር መሐመድ ተናግረዋል። በሌላ መረጃ ደግሞ ባህር ዳር ከተማ በከበባ ውስጥ መግባቷ እየተነገረ ይገኛል። የአማራ ክልል ዋና መቀመጫ የሆነችው ባህር ዳር ከተማ በፋኖ ከበባ ስር መግባቷ የተገለጸ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ስራውን በቅርብ ቅዳሜ መጀመሩ የሚታወስ ሲሆን እስከ ሚያዝያ ድረስ ደግሞ እንደሚቀጥል መገለጹ የሚታወስ ነው። እሱን ተከትሎም ትልቅ የተባለ ጥበቃ በባህርዳር ከተማ መውጫና መግቢያ በሮች ላይ እንዳለ ቢታወቅም፣ በራደር በተለያዩ በከባድ መሳሪያዎች ተከቦ የአጀንዳ ማሰባሰብ ስራዎች ተካሂዶ ይገኛል። በዚህ ጉዳይ ላይ ታዲያ ከተማዋ ላይ ምናልባት ሁለት ሲራመዱ አንድ የመከላከያውን ፌዴራል መንግስትን የፌዴራል ፖሊስን ወይ ደግሞ ፖሊስ ማየት የተለመደ ጉዳይ ሆኖ አልተዋልም። ብዙ ጋዜጠኞች፣ ብዙ ተሳታፊዎች በባህር ዳር ፔዳ ካምፓስ እንደሚገኙ ሲገለጽም ባህር ዳር ከተማ ግን አሁን በመራዊ በኩል እንዲሁም ደግሞ በጎንደር መስመርም ከበባ ውስጥ ገብታለች የተባለ ይገኛል። መቼ ምን ሊጀመር የሚለው ስጋት ቢኖርም በሁለቱ መጎኖች መካከል ግን ጦርነቱ ወይም ደግሞ ግጭቱም ሊቀጥል ይችላል የተባለ ይገኛል። ምናልባት ተሳታፊዎች እስከሚያዘራት ድረስ ላይ ቆዩ ይችላል የተባለ የተገለጸ የሚገኝ ሲሆን እስከ አራት ከቆዩ ግን አንድ ችግር ሊፈጠር እንደሚችል መረጃዎች ይጠቁማሉ። በተያያዘ ዜና ደግሞ ወደ ጎንደር የሚያስኬዱ መንገዶች በደንብ በስፋት ዘግቷል ሲባል መረጃዎች ሲገልጹ ይገኛሉ። የሳተላይት መረጃዎች ጠቅሶ አንድ የውጭ መገናኛ ብዙኃን በሰራው ዘገባው ደግሞ አሁን ላይ ብዙሃኑ ቦታዎች በ አማራ ክልል ታጣቂዎች ወይም ደግሞ በፋኖች ተሸፍኗል ሲል መግለጹ ይታወሳል። በሌላ መረጃ ደግሞ ይህ የመጨረሻው የሚያነባ የአማራ ትውልድ ነው ሲል ባለፉት አምስት መቶ ዓመታት ለነጋሪም ለሰሚም ለጸሐፊ የሚያስቸገሩ ለታሪክ ገጾች የከበዱ ድርጊቶች ተፈጽሟል። በተለይ ባለፉት ሰማኒያ ዓመታት ውስጥ ጠላቶቻችን ይህን ሕዝብ ከምድር ሊያጠፉት ቆርጠው ተነስተዋል። የጦር መኳንንት አማራ የሌለባት ኢትዮጵያ ለአለቆቻቸው ሊያስረክቡም ቃል ገብተው ሊፈጽሙ እየተንቀሳቀሱም ይገኛሉ። በመሆኑም ሚሊዮን እነዚህ የአማራ ሕዝቦችም በዚህ ቅር ላይ አንድ አካል ናቸው። አሁንም ቢሆን ግን ጉዳዩ ስር መሠረት ይዞ

ይህ ለማሸነፍ ደግሞ ሁሉም አንድ መሆን ይገባል ብሏልም። ይህ የመጨረሻ ካርዳችን የሚለው ዋርካው ምሬ ወዳጆም የመጨረሻ ካርዳችን ለመፋቅ ደግሞ አንዱ በአንዱ ተነጥሎ ሳይሆን ሁላችንም አንድ መሆን ያስፈልገን ብሏልም። ምናልባትም የውጭ መገናኛ ብዙኃንም የውጭ ዓለም የውጭ ዲፕሎማሲ ትኩረት ሊሰጠው ከቻለም ሁሉም በአንድ መሆን ከቻሉ ብቻ ነው ሲልም ተናግሯልም። በሌላ መረጃ ደግሞ የነቢጤ መርዳት አስር ሺህ ብር ያስቀጣል ትእዛዝ ነው ፈጽሞ ተብሏልም አዲስ አበባ ውስጥ ከሆቴሎች የሚወጣ በተለምዶ ቡሌ ወይም ፈዋ የሚባል የተመጋቢ ትርፍራፊ ጎዳና ለወደቁ የለጉርስ ለራቃቸው ምስኪኖች ይሰጥ ነበርም። በዚህ ቡሌ ብዙዎች ራባቸውን ያስታግሳሉ። ዛሬ በደረሰ መረጃ እንደሚያመላክተው ኮን ደግሞ ይህ ትርፍራፊ ሆቴሎች ድሃ ድሃ እንዳይሰጡ ተከልክሏል። ይህ ትእዛዝ የተላለፈው ደግሞ ባለ ሆቴል ሶስት ደረጃዎች ያሉት ቅጣት ይጠብቃቸዋልም ተብሏል። የመጀመሪያው ቅጣት አምስት ሺ ብር፣ ሁለተኛ ጊዜ ደግሞ ለድሃ ቡሌ ሲሰጥ የተገኘ አስር ሺ ብር፣ ለሶስተኛ ጊዜ ከተገኘ ደግሞ ሆቴሎች ይታሸጋል ተብሏል አጠቃላይ ይነጠቃል፣ ባለቤቱ የሚታሰራል የሚል ትእዛዝ ወርዷል። ትእዛዙ ሁለት ሳምንታት ሆኖቷል። የሚላስ የሚቀመስ ሲያጡ ነው ከወለጋ ተፈናቅለው ከአዲስ አበባ ዙሪያና ቤታቸው ፈርሶ ከዋግ ኽምራ ልፍ ድርቅ ተጎድተው አዲስ አበባ የገቡ ድዎች የሚበተኑት የሚል ግምገማም አለው። ለዚህ ትእዛዝ መነሻ የሆኑ ደግሞ ጉዳዩ እንዲያስፈጽሙ ከተመደቡ ሰዎች መካከል የሆኑ የነገሩንም እኔ መንግስቶኛ ያፈናቀልኩት ቤቱን ያፈረስኩበት ያደህየትን መርዳት አትችሉም ነው ሲሉ ነገሩን ሲሉም መረጃዎች በስፋት ጠቁሟል። ሌላ በኩል ደግሞ በሰሜን ሸዋ የቀጥለው እገታና እንድምታው ምን ይሆን ሲል ፖለቲከኛ ታየ ደንዳ ጽሁፍ አስፍሯል። በሰፈረው ጽሁፍ ደግሞ ሰሜን ሸዋ ኦሮሚያ ክልል እጅግ አደገኘ እገታ ወንጀል ለአመታት ቀጥሏል ብለ የዞኑ ነዋሪዎች በየተራ በከተማና በገጠር ይታገታሉ። እገታው በተመሳሳይ በመንገደኞች ላይ ሲፈጸም ዛሬ ደርሷል። ታጋቾች ማስለቀቂያ በሚሊዮኖችና ና በመቶ ሺዎች ይጠየቃል። የቻለ ጥሪቱን ሸጦ ወይም ዘመድ አዝማድ አስቸግሮ በመክፈል ይለቀቃል። ክፍያው ደግሞ ከካሽ ባሻገር በባንኮች ጭምር እንደሚፈጸም ኢሰመኮም አረጋግጧልም መክፈል ያልቻለችው እንደሚገደልም ታውቋልም። በዚህ ምክንያት ብዙዎች ጥሪያቸውን በመነጠቅ ለከባድ ችግር ተጋልጠዋል። በርካቶችም ህይወታቸውን አጥቷልም። ትላንት በሰሜን ሸዋ ወረጃ እርስ ወረዳ የተለመደው አሳዛኝ የእገታ ወንጀል መፈጸሙ ሰምትናልም። አንድ የመንገደኞች አውቶቶች ላይ ተኩስ ተከፍቶ ሲቆስሉ ከ በላይ ንጽዋን ዜጎች መገደላቸውም ተዘግቧል። ታፈኖ የተወሰዱ ስለመኖሯቸውም ይነግራልም። ዜጎች በዚህ ሁኔታ መንገድ ላይ መቅረታቸው እጅግ ያሳዝናል። የዜጎች ደህንነት የመጠበቅ ኃላፊነት ያለበት አካል ግን ና የሪዞርት ግንባታ

አተኩሯል ብሏል። ታጊደንዳ ከሁለት ቀን በፊት አንድ የፖሊስ ኢንስፔክተር ሁለት መቶ ብር ጉቦ መቀበሉ ትልቅ ዜና ነበርም። ኢቲቪ ፋናም ሌብነት ላይ ስለጀመረው ትግል አበረታች እርምጃ ብሎትም ነበርም። ከሳምንት በፊትም አስተኛ መረጃ ለማጋለጥ ጥረዋል የተባሉ ጉዳዩ የማይመለከታቸው ባልተሰናት ጭምር በየስራ ወጥተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናልም። ይህ የበርካታ ዜጎች ህይወት የቀጠፈውን አካል ያጎደለውን የትላንት ወንጀል ግን ዝም ተብሏል። የሁለት መቶ ብር ጉቦ ያንገበገባቸው ኢቲቪና ፋና በሚሊዮኖች እየዘረፈ ዜጎችን ለመከራ ያጋለጠው ተደጋጋሚ የእገታ ወንጀል ምንም ያልመሰላቸው ለምን ይሆን? የኢትዮጵያ ህዝብ በሐሰተኛ መረጃ እንዳይጎዳ በዚያ ልክ የተረባረቡት ሚዲያዎች፣ ባለስልጣናትም ንጹሐን ዜጎች በየጊዜው መታገት ሲገደሉ አካላቸውን ሲያልጡ ለምን አያማቸውም? በድራማው የታሰበት የኢትዮጵያ ህዝብ የትላንቱ ተጎጂዎች አያጠቃልልም እንዲም ሲል ጠይቋል። ተጨማሪ ጥያቄዎችም አሉኝ የሚለው ታይ ደንዳ መጠኑ ቢለያይም በኦሮሚያ ነዋሪዎች እገታ በየቦታው ተለምዷልም። በሰላም ወጥቶ መግባት በአብዛኛው ቅንጦት ሆኗልም። ሰላም ሳያረጋገጥ ስለ ብልጽግና መብሰበክም ቀልድ ይሆናልም። ይሁንና በዚህ ሁሉም ይመሳስላልም። በመንገደኞች እገታ ላይ ግን ግልጽ ልዩነት ይታያልም። ከመንገደኞች ሁሉ የጎጃም መስመር በዋነኝነት ተደጋጋሚ ጥቃቶች ያስተናግቷልም። የዚህ መስመር ላይ ብዙዎች ተዘርፈው ለመከራ ሲጋለጡ በርካቶች ህይወታቸውና አካላቸውን አጥቷልም። ሚስጢሩ ምንድነው? አጋች በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካልስ ለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ እንዳይዘገበው ለምንድን ነው? በእርግጥ የእገተው አላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባትም የፖለቲካ ቁማር ኖሮበት አላማው ኦሮሞና አማራን ለማጠላቅ ከሆነ ውጤቱ ማን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባርበው ቢያጋለጡ ስስም ለማች ወገኖች እጅግ አዝናለሁ ሲልም ታየደንዳ በጽሁፉ አስፍሯል። በመጨረሻ ደግሞ ዶናልድ ትራምፕን የሚመለከት ጉዳይ አለን። ዶናልድ ትራምፕ ተጨማሪ 50 ፐርሰንት ታሪፍ ለመጣል ማሰባቸው ከስህተት በላይ የሆነ ስህተት ስትል ቻይና ጠርታለች። ዶናልድ ትራምፕ ተጨማሪ 50 ፐርሰንት ታሪፍ ቻይና ለመጣል ዝተዋል። ቻይና በበኩሏም እስከ መጨረሻው ለምታገል ቃል ገብታለች። ቻይና ወደ አሜሪካ የምትልካቸው እቃዎች ላይ ቻይና የጠለቸው 34 በመቶ ታሪፍ የማይነሳ ከሆነ ተጨማሪ 50 በመቶ ታሪፍ ቻይና ላይ እንደሚጥሉ አስታውቋል። ቻይናም ይህንን የትራምፕ ማስፈራሪያ ከስህተት በላይ የሆነ ስህተት ብላ ጠርታለች። የቻይና ንግድ ሚኒስቴር የአሜሪካን ውሳኔ ፈጽሞ እንደማይቀበልም ተናግሯልም፣ እስከ መጨረሻ ለመዋጋትም ቃል ገብቷልም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።